ከደሞዛችን ላይ 500 ሪያል፣ 300 ሪያል እንዲሁም የተለያዩ ወጪዎችን በራሳችን ነው የምናወጣው። መጥሎቶች በተለያየ ምክንያት ኮሜንታችሁ እየደረሰኝ ነው። እናንተ ለእናንተ ሐሳብም የሚሆን ዘንድ በፍቅር የምታስተካክሉበትን ነገር ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። ያው እንደ ጠፋሁ ይታወቃል። ከረመዳን ቀደም ብዬ አልገባውም ማለት ይቻላል። ኦሬዲ ረመዳንን ስልኬ ሁላ ጠፋፈች የነበረ ብቻ አልሐምዱሊላ ኸይር ነበረ፣ ጥሩ ነበረ፣ ደስ የሚል ረመዳን ነበር ዘንድሮ። ደስ የሚል መልኩ አሳለፍ ያለው እናንተ ጋር እንዴት ነበረ? ማሻአላ። ለማንኛውም እንግዲህ ላይክ፣ ሼር፣ ሰብስክራይብ መባረክ ቤቴን ተቀላቀሉ። ያው ጣፈችቻለሁ፣ እንዳዲስ ትውውቅ ነው የሚሆንብን ማለት ነው። ለማንኛውም የተለያዩ ወጪዎችን በራሳችሁ መልኩ የምትወጡ ወጪዎች እና ለሻምፖ፣ ለኮንዲሽነር፣ ለቅባት፣ ለተለያዩ ነገሮች እነሱ መግዛት ያለባቸውን ነገር ሁሉም ያስገዙ አረቦች አሉ። ከዛም አልፎ አልፎ ደግሞ ዩኒፎርም ግዴታ የሆነባቸውን ዩኒፎርም እንኳ በራሳችን ነው የምንገዛው የሚሉ ህብቶች ኮሜንት ላይ ብዙ ቦታ ያለውና ለእናንተ መፍትሄ የሆን ዘንድ ነው ይዤላችሁ መጣት ምንድነው እሱ በፍቅር እነሱ ጋር የምትግባቡበትን አለዚያም ደግሞ ኮስተር ብላችሁ ተናግራችሁ የምታስተካክሉበትን መንገድ እነግራችኋለሁ ማለት ነው። በመጀመሪያ ደረጃ ዩኒፎርም፣ አልባሳት፣ የስራ ልብስ ግዴታቸው ነው እንጂ ግዴታቸው አይደለም። እስኪ ሳይገዙላችሁ ይቅሩና ምን ለብሱ ታጣችሁ ቢሮ ደውሉ። ያለ ግድ በወዳ ትገዛለች። ምክንያቱም ግዴታዋ ነው። ይህን ማድረግ ግዴታ ነው። እናንተ ማድረግ አይጠበቅባችሁም። አትግዙ፣ ራሳችሁን አስጠብቁ። ኮስተር በሉ፣ ቆፍጠን በሉ ስንል በምክንያት ነው እና ዩኒፎርም አልባሳት ምናምን ነገር ግዴታዋ ነው ማለት ያ የመረጥሽውን ሳይሆን እሷ የመረጠችውን ነው የምትለብሸው። ዩኒፎርም ሱሪ ሊሆን ይችላል፣ ቶብም ሊሆን ይችላል። ለረጅም ሙሉ ነገር ምናምን አንዳንዶች አለብሳሉ፣ ሱሪ ምናምን ላለማልበስ ሲፈልጉ ማለት ነው እና የመረጣችሁትን ሳይሆን የመረጡትን ነው የሚያለብሳችሁ። ነገር ግን ሻምፖ፣ ኮንዲሽነር ምናምን ምናምን የራሳችን ወጭ ነው። ቢሆንም ግን የምታስተካክሉበትን መንገድ እነግራችኋለሁ። ማለት እነሱ እንዲገዙላችሁ የምታረጉበትን መንገድ እኔ በራሴ ነበር እስካሁን የምገዛው። አንድ ሁለት ወር ሶስት ወር ሆኖኛል፣ እሷ እያመጣችልኝ ማለት ነው። የተናገርኩበት መንገድ ነው እኔ በአጋጣሚ ሄጄ ሱቅ ከዚህ በፊት ቪዲዮ ሰርችብታለሁ ና የተወሰኑትን ሰነቃ ገዝቼ ሁለት መቶ ብር ተቆረጥ ማለት ወጪ አደረኩ። ቁጭ ብዬ ሳስበው በልጅ ናፍቆት እየተሳቃየሁ፣ በቤተሰብ ናፍቆት እዚህ ደግሞ የእሷን እንትን ጠዋት ደግሞ ትምህርት ቤት ሲሄዱ ተነሽ እንዴ ምን የዚህን ታክል ንጽና የሚጠበቅ ለእሷ ነው ልጅ ይዤንም ውሎ ለልጆቿ ነው አይደል ምግብ እሰራለሁ፣ ምን እላለሁ። በቃ ይህን ይህን ነገር ታሳቢ አደረግኩና እኔ በቃ መስራት አልፈልግም ለምን እናፈናፍቃለሁ? ልጄን፣ እንደዚህ ከሆነ እንደዚህ እንደዚህ ወጪ ማውጣ ከሆነ እኔ መናፈቅ አልፈልግም፣ አሳፍሪኝ አልኳት። ወላሂ ለአንድ ሳምንት ያ በጣም ተቀየረች። ቻልኳት፣ ዝም አልኳት። የማይሰራ ሁሉ ስር ያለች ምናምን እሽ እሽ ነው ምለው። በነገራችን ላይ እኔ እምቢ ማለት አላቅም፣ ወጋ ወድም ተፈጥሮ ነውና እሽ እሽ እላለሁ። ግን አለቅሳለሁ ገብቼ ክፍሌ ማለት ነው። እና ምን ታመጣለች አይነት እያለች ክፍሌ ገብታ ልብስ ማጠቢያው ክፍሌ ውስጥ ነው ያለው። አጥባለች ምናምን በመኝታ ሰዓት የምንም ዝም አልኳት። ልክ በቃ ሲለወጣላት ወጣላት ወጣላት። ከዛ ወዲህ ራሷ ናት የምታመጣው። ምንም ንግግርም ምንም ነገር የለም። አልሐምዱላ ሰላም፣ ሁሉ ነገር ተስተካክሏል። ራሷ እያመጣች ነው። ምን ትፈልጊያለች እያለች ነው። ከዛም አልፎ ደግሞ ሱቅ በሄደች ሰዓት የሆነ የሆነ ነገር ይዛ ትመጣለች ማለት ነው። ልብስ እፈልጋለሁ ካልኳት ይዘኝ ነው የምትሄደው። የምትፈልገው መረጭ ትለኛለች። መርጭ ገዛለሁ። እንደዚ ነው። ዩኒፎርም ግዴታቸው ነው ግዴታቸው አይደለም ዩኒፎርም እኛንን የምንገዛው ምን ይሻላል ምንናርግ፣ ግዴታችን ነው ግዴታቸው ነው የምት እህቶች ግዴታችሁ አይደለም ዩኒፎርም። ገዝተው ማልበስ አልብሰው ማሰራት ካቃታቸው ቢሮ ይመልሳችሁ፣ አትስሩ፣ አትግዙ። እንደ አንድ ሺ ሪያል የሻምፖ ኮንዲሽነር የምናምን ዩኒፎርም ተቀንሰውላት፣ ኦልሬዲ በግማሽ እኮ ነው የሚደርሳችሁ ታዲያ ለምኑ ላይ ነው ደግሞ? ቆፍጠን ብላችሁ ተናገሩ። የምትናገሩበትን መንገድ ጊዜ ጠብቃችሁ በቃ አሳፍሬ ብትሏት እንኳ ልታሳፍራችሁ የማትችልበት ሁኔታ ውስጥ ስትገባ ጠብቃችሁ አይታችሁ ነው። ማለትም ልጅ እምትይዙ ሰዎች ትኖራላችሁ። ስራ ላይ ልትሆን ትችላለች፣ በጣም ሰው በሚያስፈልጋት ሰዓት፣ የዛን ነው ይጠይቋት። ያለምንም ጥርጥር ታመጣላችኋለች። እኔ እንደዚህ እንደዚህ ነው ማስረዳትባችሁ። እኔ ፊትለፊት ቀርቦ መናገር አልችልም። አረበኛ መጻፍ ማንበብ መናገርም ስለምችል አፍኩላት። እናንተ ግን ጉግል ትራንስሌሽን ስላለ በአማርኛ የጻፋችሁትን ወደ ጉግል በአረበኛ ቀይራችሁ መላክ ትችላላችሁ፣ በዋትስአፕ መናገር ከፈለጋችሁ ማለት ነው። ግን ፍራቻ አያስፈልግም፣ ደፈር መሆኑ ጠቃሚ ነው ብዬ አምናለሁ። እኔ ግን ሰው ፊት ቀርቦ መናገር መጠየቅ ምናምን ነገር ተፈጥሮ ስለሆነ አልችልም። ግን በቴክስት እንደጠየኳት መጣች። ጠየቃችሁ፣ በቃ እኔ ለምን እናፍቃለሁ? ይህን ታክል ወጪ እያወጣሁኝ እየሰራሁኝ ለምን እናፍቃለሁ? አሳፍሬኝ አልኳቸው። አልፈልግ አሳፍሬ በቃ ይህ ችግር የለብኝም ስላት ምነው መስራት አልፈልግ ማለች እንዲ ለምን መስራት አልፈልገው መስራት ላልፈልግ አልመጣውም። ሲቀጥል ግን ይህን ሁሉ ወጭ ሊያወጣው መስራት አልፈልግም። ወደ ሌላ ሀገር መኳልያ ሞከራሎች አንሰኝ ምናምን ነገር ጓደኞቹ ሁሉም ሚገዙላቸው አሰሪዎቻቸው ናቸው ሰ ይውልሽ ይሄ በፈቃደኝነት የሚደረግ ነገር እንጂ በግድ የሚደረግ ነገር አይደለም አለችኝ። ቢሆንም እነሱ ናቸው የሚገዙላችሁ አሉ። በቃ ጥሩ ልጅ ስለሆንሽ ስለሆን ሽብጣ መጣልሻሉ ምናምን ነገር አለችው። ይሄው አልሀምድሊላሂ እያመጣችልኝ ነው። ግን የማያመጡላችሁ ነገር ከሆነ ላይክ ርካሽ ቦታ ይወሰዷችሁ ማለት በጣም ርካሽ የሚሆንበት ዲስካውንት የሚሆንበት ቦታ አለ። እነሱ ይሄዳሉ ባይዘው ለራሳቸው ለእናንተ ሲሆን ውድ ቦታ የሚወስዷችሁ እና እዛ ሲሄዱ ይግዙላችሁ ወይም እናንተ ወጣችሁ ግዙ። ሲቀጥል ደግሞ አንዴ ተታችን አንድ ሻንጣ አምስት መቶ ሪያል ቆረጣችሁብኝ አለች። እንዴ ላይክ ኮምፕሌክስ ሲሆን ነው እኔ አምስት መቶ ሪያል ማለት ነው፣ ዲስካውንት ሲሆን እንደውም ከዛም በታች ይቀንሳል። እና ለምንድን ነው እናንተ ደረሰኝ ማትጠይቁ? ደረሰኝ ጠይቁ። በብራችሁ እስከሆነ ድረስ ደግሞ ወጣችሁ የፈለጋችሁትን ነገር ግዙ። ሲወጡ ውሰዱኝ ብሏቸው ውሰዱኝ መግዛት ትፈልጋሉ ብላችሁ ራሳችሁ አይናችሁ እያየ ገዝታችሁ ከፍላችሁ ኑ። ለምንድን ነው እነሱ እኮ ከኛ የባሱ ጭጋራሞች ነው አለው። ከኛን የሚመኙት ብዙ ነገር ማለት ነው። ስለዚህ እናንተ መግዛት የምትፈልጉትን ነገር ወጣችሁ አይናችሁ እያየ ከፍላችሁበት ኑ ማለት ነው። ሲቀጥል እሷ ከገዛች ደግሞ የግድ ደረሰኝ አብረ ማምጣት አለባት። ደረሰኝ ጠይቋት። ለምን ትጠራላችሁ ደረሰኝ ስጪኝ፣ የገዛሽበትን እንዴ! አምስት መቶ ብር በተአምር ሊሆን አይችልም። አንድ ሻንጣ የልብስ ሻንጣ ማለት ነው ቢሆን 180 እስከ 200 ብር ነው እኔ የማውቀው። ከዛ ውጭ ግን ሊሆን በተአምር ሊሆን የማይችል ነገር ነው። እናንተ ራሳችሁን እንታስከብሩ ተራታችሁ ናቸው። ስለዚህ የምትጠይቁትን ነገር በስርዓት ጠይቁ። ሻምፖ ኮንዲሽነር ግዢልኝ ብላችኋት አልገዛም ትበላችሁ፣ ምን ችግር አለው? እንደኔ ብትቀየርባችሁ ለአንድ ሳምንት ነው ልክ ትቀበዋለች ከዛ በኋላ ከገዛችሁላችሁ ከገዛችሁላችሁ መሰየ ካልገዛችም ደግሞ ያው ተናግራችኋል እናንተ ትገዛላችሁ ምንም ችግር የለውም ነገር ግን ዩኒፎርም ህክምና ራሷ ናት እየሄዳችሁ አትክፈሉ ዩኒፎርም ግዙ ስትባሉ አትግዙ እኔ ገዝቻ ላቅም ሰሞኑን ብቻ ለኢድ ከውስጥ የሚያስፈልገኝ የሚያስፈልገኝን ነገር ገዛሁ በራሴ ማለት ነው ማለት ብዙም ኮንፈርታብል ነገር አይመቸኝም እሷ የምታመጣልኝና ከውስጥ ስላችሁ እንደ ሴቲያና ምናምን ምናምን በቃ እንደዚህ አይነት ነገር ግን እናንተ ሁሉ ነገር ግዴታዋ ነው። በቃ እንደዚ አርጋችሁ ብዙ ራሳችሁን አስጠብቆ ራሳችሁን አስከብሮ ለማንኛውም ወዳችኋለሁ። ይህን ይመስል ነበረ ቆይታ። አመሰግናለሁ። ቤቴ ላይክ፣ ሸር፣ ሰብስክራይብ በማለት ተቀላቀሉ አበረታቱኝ። ያው እንደ አዲስ እየመጣው ነው ከጠፍቼ ነበር እና ሰላም ሰላሙኑ ላይ ሰላማችሁ ይብዛ ባይ